ሰልጠኑልን። በጣም ደስ ይላል። መጋቢ ብሎ የሐዲሳት አባ ገብረ ኪዳን ግርማ መነኩሴ ምን ወት ደግሞ እንዴት ነው ታዲያ የምንኩስና ነው ህይወት? በስመ አብ ሁሉ መንፈስ ቅዱስ ህ አምላክ። ምንኩስና እጅግ መልካም እንደ ቸርነቱ ዞናል። መልካም ነው፣ በእውነቱ ጥሩ ነው። እንዴት እስገቡበት? እንድገባ የሆንኩበት ምክንያት አንደኛ በሀዲሳት ጨርሼ ብሉ ኪዳን ጀምሬ የመነኮስኩት ስለዚህ በተማርኩት መሰረት ወንጌል ህገ ምናኔ ናት። ምንኩስና ምንኩስና ሰጠበበ ህግ መንፈሳዊ ቲኢቲ ይላል። ፍታ ነገስት ፍት መንፈሳዊ አንቀጻጽ ላይ ምንኩስና ምንድን ናት ትለኝ እንደሆነ ምንኩስና ማለት መሲህ ክርስቶስ የመሰረታት ጥበብ ናት ይላል። ስለዚህ ምንኩስናን የመሰረተልን ክርስቶስ ስለሆነ እሱን መምሰል እፈልጋለሁ። አባቶች የቤቱበት መንገድ መሄድ ስለምፈልግ ስማርም ደግሞ ይበልጥ ደግሞ እሱ በህሊና እየተዋሃደ ስለመጣ ወደ ምንኩስና ህይወት ገብቻለሁ ማለት ነው። እና ምንኩስና እንግዲህ ክርስቶስ ካደረጋቸው አምስት ተግባራት ዋና ተግባራት አንዱ ነው። ክርስቶስ ያደርጋቸው ጥምቀት፣ ብይቶና፣ ምንኩስና፣ ሰማይትነት፣ ከኃጢአተኞች ጋር መቆጠር፣ እነዚህ ናቸው። እቺ ቆባ የምትወክለው የክርስቶስን የሸዋ አክሊል ነው እንጂ ለፀሐይ መከላከያ አይደለችም። ስለዚህ የክርስቶስን የሸዋ አክሊል ለማስታወስናት እሱን ሰጥቶናል። እና በዚያ መሰረት ይህንን አላማ አድርጌ ወደ ምንኩስና ፈጣሪ መድኃኔዓለም ኢየሱስ ክርስቶስን በቸርነቱ ለመከተል ወደ እሱ መስመር ይቻለሁ ማለት ነው። እና እንዴት ነው አይከብድም ወይ? ምክንያቱም ከብዙ ነገሮች መገደብ ነው። ያው እንደ መሞት ነው አይደለም የሚቆጠረው። እንደውም አለም በቃኝ የሚል ትርጉምም አለው። እና እሱ እሱ ነገር አይከብድም ወይ? አያይዘውም ደግሞ የምንኩስና ህይወት ምን ይመስላል የሚለውን ስለ እሱን ትንሽ ቢያጫወቱኝ ደስ ይለኛል። እገንዞ ነው መነኩሴ የሚመነኩሰው ማለት ነው። ያ የሚሆንበት ምክንያት ምንድን ነው ሲባል ስለ አንተ ሙቻ አለው ማለት ነው። ቅዱስ ጳውሎስ እኔ ለክርስቶስ የሞትኩ ነኝ ዓለሙ በእኔ ዘንድ የሞተ ነው እኔም በዓለም ዘንድ የሞትኩ ነኝ ብሎ እንደተናገረው ለክርስቶስ መሞት ማለት ነው። የዓለም ሙት ሆኖ የክርስቶስ ነዋሪ መሆን ማለት ነው። ስለዚህ ለክርስቶስ ማሰብ እንዲቻል ቅዱስ ጳውሎስ እንዳለው ያገባ ሰው ሚስቱን ለማስደሰት ያስባል፣ ያላገባ ሰው ግን እግዚአብሔርን ለማስደሰት ያስባል ብሎ አንደኛ ቆሮንቶስ ምዕራፍ ሰባት ላይ እንደተናገረ እግዚአብሔርን በሙሉ ልብ ለማሰብ የሞተ ሰው አይቆጣም የማይቆጣ መነኮስ ሰው በአለም አይደነቅም በአለም የማይደነቅ ነው መነኩሴ ማለት ሌላው ደግሞ መነኩሴ ማለት የምድር መላክ ማለት ነው ይላል መላእክት በግብ በምድር ገንዘብ አያጠራቅሙም መነኮሳት በምድር ገንዘብ አይኖራቸውም አያጠራቅሙም መላእክት ነገድ ዘመድ የላቸውም መነኮሳት ዘመድ የላቸውም የመነኩሴ እግር ነው እንጂ ሀገር የለውም። እዚህ ቦታ ተወለድኩ አይልም እዚህ ቦታ የተወለድኩ ነው አገሬ፣ የሄዱ ዘመዶች እነዚህ ናቸው አይልም። ዘመዶቹ መላእክት፣ አባቱ እግዚአብሔር። ሰው ከመነኮሰ በኋላ አባቱ እግዚአብሔር፣ እናቱ ማርያም እና ቤተክርስቲያን፣ ዘመዶቹ መላእክትና ቅዱሳን ናቸው። ዘመድም አይቆጥርም። እናት አባቱ እንኳን ቢሞቱ ልቅሶ አይሄድም መነኩሴ ማለት ነው። ስለዚህ እንዲሁም አንድ መነኩሴ ሄደው አረ፣ አባት ሞተ አሉት። እንዴ! ለምን ትሰድብኛለህ? የኔ አባት አይሞትም ብሎ ተናገረ። የኔ አባት ያለው እግዚአብሔር ነው ማለት ነው። ትሰድበኛለ? እንደ የእኔ አባት አይሞትም ያለ። ከዚህ በኋላ አባት እግዚአብሔር ነው ይሄ መጽሐፍ ቅዱስ ላይ ያለ ነው። ምን ብሎ ስለ እኔ እናቱን፣ አባቱን፣ ወንድሙን እህቱን የተወ መቶ እጥፍ ይቀበላል ያለ ነው እንጂ ምንኩስና ሰው ሰራሽ አይደለም ማለት ነው። መጀመሪያም አዳም ሲፈጠር ብቻውን የተፈጠ እንዲያውም ጌታችን ኢየሱስ ክርስቶስ አሁን ዛሬ በጥምቀት ባለው ነው አንተ ብዬ ተጀከኛለ። ክርስቶስ ተጠምቆ በበነጋው ምንድን የጀመረ ገዳም ነው ሄደ ማለት ነው። ከጋብቻ በፊት ምንኩስና ነው መጀመሪያ የተሰበከ ማለት ነው። ጾም ሲጨርስ ቃና ዘገሊላ መጥቶ ሰርጋ ከበረ። አርባ ቀን ጾሞ ሲጨርስ ማለት ነው። ስለዚህ ከቻላችሁ መጀመሪያ የምንኩስና ሕይወት ኑሮ ያልሆነለት ደግሞ አራቱ ጠባያት ያልተስማሙለት አግብቶን መጽደቅ ይቻላል እና በእግዚአብሔር ቸርነት ነው የምንችለው ማለት ነው። አንተም ቅድም ምንኩስናው አይክብድም ወይ ብለህ ነበር እና መጀመሪያ መነኩሴ ሊመነኩስ ገዳም ሲመጣ የአባቶችን መከራ መሸከም ትችላለህ? እንዲህ ይባላል። ሰው ሊመነኩስ ሲሄድ መጀመሪያ የገዳሙ ሰዎች በእግዚአብሔር ቸርነት በእናንተ ጸሎት እችለዋለሁ ነው መልሱ፣ የሚመልሰው ማለት ነው። እኔም ለአንተ የምመልሰው ይሄንን ነው ማለት ነው። ምንኩስናውን አሁንም ቻልኩት አለልም፣ በእግዚአብሔር ቸርነት በቅዱሳንና በምእመናን በአንተም ጭምር በሌላውም ሰው ሁሉ ጸሎት እግዚአብሔር ያስፈጽመኛል ብዬ አስባለሁ ማለት ነው። ጥምቀት እንግዲህ እንደሚታወቀው በጣም ሁሉም እድሜ ላይ ያሉ ሰዎች የሚያከብሩት በዓል ነው። ሁሉም ምእመን ወጣቱም፣ ልጁም፣ አዋቂውም እና እርሶም ደግሞ ልጅነቱንም ወጣትነቱንም አልፈውበታልና ትዝታሎት ብዬ አስባለሁ። እስኪ ትዝታዎትን ይንገሩኝ ከጥምቀት በዓል ጋር በተያያዘ። ከቤተ ክርስቲያን ቤተሰቦቼም ከታቦቱ ጋር ስለማይለዩ የተከተልኩ ነበር ሞሎ እና እንዲያውም አንድ ጊዜ የማረሳው ነገር ታቦቱ ጋር እየተከተልኩ ስለምውል ታቦቱን የተሸከሙት ሰውዬ የኔ ታቦት ይመስሉኝ ነበር እና ታቦት ታቦት የሚባሉት እሳቸው ስለሆነ የሚመስሉኝ እሳቸውን ነው። እያየ አይና- አይናቸውን የማየው የነበረ ማለት ሕፃን ሆኜ ነው በጣም ኋላ ከቤተሰብም ከቤተክርስቲያንም ትምህርቱን በደንብ እስከሚወስዶ ድረስ ነው። የጥምቀት በዓል እንደ እምነቱ አስተምህሮ ከሆነ ብዙ ሚስጥሮች ያሉት በብዙ ስርአት ውስጥ የሚያልፍ በዓል ነው እና ደግሞ እነዚህ ስርዓቶች ደግሞ ምሳሌ መሆን የሚችሉም ናቸው ብዬ አስባለሁ። እና ለምሳሌ ኢየሱስ ክርስቶስ በፍጡር ወይም በፈጠረው ሰው የተጠመቀበት እለት ነው። ዝቅ ብሎ አምላክ ነው፣ ግን ደግሞ ዝቅ ብሎ በሰው እጅ ተጠምቋል እና ይሄንን ደግሞ ትህትናን ያሳያል ይላሉ። ልክ እንደዚሁ ሌሎችም የጥምቀት በዓል ስርዓቶች ምን የሚያስተምሩት ነገር አለ? የመጀመሪያው ክርስቶስ ለምንድነው መመላለስ ያስፈልገው የሚለው እዚሁ ላይ ይተረጎማል ለምን ደግሞ የሚመላለሰው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በገሊላ ተወለደ ከዚያ ወደ ግብፅ ተሰዷል ከዚያ በናዝሬት በገሊላ እያለ ነው ያደገ ከዚያ ደግሞ ከገሊላ ወደ ዮርዳኖስ ሄዳ ሰው ማደግ አለበት በክርስትና ኃጢአት መስራት ብቻ ለሚያጠይቀው የሚያስጠይቀው መልካም አለመስራት በራሱ ሳይቀማ ሳይጠነቁል ዝም ብሎ ቁጭ ቢል አይድንም መልካም መስራት ነው እና አንድ ሰው ሙሉ ኃጢአተኛ የሚባለው ምንድን ነው? ክፋት ሲሰራ ብቻ ሳይሆን መልካም መስራትም ሲተው ነው። ስለዚህ ክርስቶስ ከገሊላ ወደ ዮርዳኖስ ከዮርዳኖስ ወደ ገሊላ ሄደ የሚባለው ከመልካም ወደ መልካምነት ተሸጋገሩ ነው። ሰው ባለበት ቁሞ መኖር የለበትም። ከአምና ዘንድሮ የጨመረው ነገር የቀነሰው ኃጢአት እና የጨመረው መልካም ነገር ሲኖር ሰው እየኖረ ነው ይባላል ማለት ነው። ገሊላ በጣም በእስራኤላውያን በጣም የተናቀች ቦታ ናት። በጣም ይንቁታል። አንድ ሰው ኢየሩሳሌም ሂዶ ከየት ነው የመጣ ሲባል ከገሊላ ካለ የወራዳ ሰው ዘር ተብሎ ነው የሚቆጠረው ማለት ነው እና ክርስቶስ ከተናቀ ነገር ሊያወጣን በዘራችሁም አትመኩ በኃይላችሁም አትመኩ በእውቀታችሁም አትመኩ በሀገራችሁም ቢሆን መመካት አያስፈልግም ለማለት ከዚህ የተነሳ ጌታችን ከገሊላ ወደ ዮርዳኖስ የሄደበት ምክንያት በዚህ ምክንያት ነው ማለት ነው ገሊላ የሚኖር ሰው ድሃ ነው ገሊላ የሚኖር ሰው አያውቅም የሚያውቁ ሰዎች የሚሰበሰቡት ኢየሩሳሌም ነው ሀብታሞች የሚኖሩት ኢየሩሳሌም ነው በዘመድ የከበሩ ባላባቶች የሚባሉት የሚኖሩት ኢየሩሳሌም ነው ስለዚህ ክርስቶስ በባላባትነትም በእውቀትም በዘርም አትመኩ ለማለት ከገሊላ ነው ተነስቶ የመጣው ማለት ዮርዳኖስ ሁለት ምንጮች ናቸው ያሉት እነዚህ ውሃዎች ታች ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚገናኙበት ቦታ ላይ ተጠመቀ ማለት ነው። ቃል ከአብ ተወለደ ስጋ ደግሞ ከመቤታችን ተገኘ። ሁለቱ ከሚዋሃዱበት ምክንያት ቦታ ላይ የተጠመቀበት ምክንያት የተዋሕዶ አምላክ መሆኑን ለማመልከት ነው። በተዋሕዶ እመኑ አንድነትን ለማስተማር ነው። ሁለቱ ምንጮች የሚገናኙበት ቦታ ላይ ተጠመቀ። እሱም የተዋሕዶ አምላክ ቃል ለብቻው ስጋ ለብቻው አይባልም። ክርስቶስን አንድ ክርስቶስ ስለሆነ መለያየት አይቻልም። ለምሳሌ አሁን ስለ ኢየሱስ ክርስቶስ ስናስብ ክርስቶስ ለምሳሌ አንቀላፋ እንላለን ያንቀላፋ ስጋ ነው ወይስ መለኮት ነው ብለን ብንጠይቅ፣ አይ መለኮት ነው ሲባል እንዴ መለኮት ያንቀላፋል እንዴ የሚል ጥያቄ ይነሳል፣ መልስ ይመጣ ማለት ነው። አይ ስጋ ነው ሲባል እንዴ ስጋ እንዴት ባህርን ይገስጻል? ስለዚህ እንግዲህ እንዴት ነው ሲባል፣ አንድ የተዋሄዶ ቃል ነው። አሁን ጥምቀቱም ላይ እናመጣዋለን። ሰርግ ተጠርቶ ሄዷል። ሰርግ የተጠራ አምላክ ወይስ ሰው? አይ ሰው። ሰው ከሆነ እንዴት ውሃውን ወደ ጠጅ ለወጠው? አምላክ? አምላክ ሰርግ ይጠራል እንዴ ስለዚህ ምን ማለት ነው እንግዲህ ሲባል በተዋህዶ አንዱ አካል ነው። አንዱ አካል እንደ ተዋህዶ እንደ ሰውነቱ ሰርግ ተጠርቶ ሄደ፣ እንደ አምላክነቱ ደግሞ ውሃውን ጠጅ ያደረገ። ስለዚህ የተዋህዶ አምላክ ነኝ። መለያየት ባለበት ክርስቶስ የለም፣ ፍቅርና አንድነት ባለበት ግን ክርስቶስ አለ። ስለዚህ ሰይጣን በአለም ላይ ማበላሸት የሚፈልገው ሁልጊዜ ምንድነው አንድነት። በዚህ ዓለም ላይ ሰላም የሚጠፋው ሰው ግለስ ለራሱ ብቻ ሲያስብ፣ እኔ ብቻ ብሎ ሲያስብ፣ እኛ ማለትን ሲተው በዚህ ጥፋት ይመጣል። ማለት አሁን አቡነ ዘሰማያት ራሱ አሁን ስንጸልይ ስትጸልይ እንዲህ ብላችሁ ጸልዩ አባቴ ሆይ በሉኝ አይደለም ያለ አባታችን ሆይ በሉኝ ያለ የአንድነት አምላክ ስለሆነ ክርስቶስ ማና ጥምቀቱ ላይ ያስተማረ መድኃኔ ዓለም ኢየሱስ ክርስቶስ ከሰው ሁሉ ጋር በሰላም የምንኖርበትን መንገድ ለማስተማር ነው። ጌታችን ኢየሱስ ክርስቶስ ይህንን ያመጣው ዮርዳኖስ ላይ ሲጠመቅ፣ ጌታችን ኢየሱስ ክርስቶስ እዳ ጥፍቶልናል። እዳ አጥፍቶልናል። እዚያ ውስጥ ተቀብሮ የነበረ እዳ ነበረብን። የሰዎችን እዳ ማቅለል በጣም ይቅርባይነትን ነው ያስተማረ መድሃኒ ዓለም ኢየሱስ ክርስቶስ ማለት ነው። ቂም በቀል ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ የቂመኛ ሰው ጸሎት በሾህ መካከል እንደወደቀ ዘር ነው ይላል። በሾህ መካከል የወደቀ ዘር አያድግም አያፈራም፣ ተጣሞ እዛው ይቀር። መብቀሉ ሊበቅል ይችላል። ሰውየው የጸደ ሊመስለው ይችላል፣ የቀደሰ የጸደቀ ሊመስለው ይችላል፣ ግን አይጸድቅም። እና ክርስቶስ ይቅር ማለት ያስተማር በዚህ በተጠመቀበት ዕለት እዳችን ደመሰሰልን። ሌላው ትህትናው አንድ የሚያስተምረን ትህትናው በዚህ በዚህ ዕለት ሁለት ትህትናዎች ነው የምናየው። አንደኛው ዮሐንስ ትህትና ነው። ሁለተኛው የራሱ የክርስቶስ ትህትና ነው። ክርስቶስ ወደ ዮሐንስ ሂዶ ባይጠምቅ ዮሐንስ ወደ ክርስቶስ መጥቶ ቢያጠምቀው ነገስታት እኛን መታችሁ ከቤታችን አጥምቁን ይሉ ነበረ። ስለዚህ ክርስቶስ ሄዶ የተጠ ካህናትን እኛ ንጉስ ነን መታቸው፣ እኛ ንግስት ነን መታቸው፣ እዚህ አጥምቁን እንዳይሉ። እናንተ ንጉስ ብትሆኑ ንጉሰ ነገስት ክርስቶስ በባሪያው እጅ ሂዶ ተጠምቆ የለምን ይባላል። ይህንን ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ አድርጎታል። በዘመኑ የነበረ ግጥጫ አንዲት ንግስት እኔ ንግስት ስለሆንኩ ቤት የመታ አቁርበኝ ብላ ላከችበት። እሷ ንግስት ብትሆን ንጉስ ስጋው ደግሞ ንጉሰ ነገስት ነው ብሎ አልሄድም ብሎ ቀረ ይላል። ስለዚህ ከዚህ የተነሳ ይሄንን ለማስተማር ጌታችን ኢየሱስ ክርስቶስ በትህትናው ሂዶ ከባሪያዎች ተጠምቋል። ዮሐንስ ደግሞ ትህትናው በጣም እጅግ የሚያስደንቅ ነው። ምንድነው ያለው? የጫማውን ማሰሪያ ልፈታው የማይገባኝ ነኝ ብሎ ተናግሯል ማለት ነው። ሊቃውንቱ ምን ይሉታል? እስመሰዋሰወ ትህትናሁ ለብስ ይክል ጎቶ ውስጥ ሰማይ። ትህትና ለሰው ልጅ መሰላሉ ናት። መሰላሉ ሁና ወደ ላይ ታወጣዋለች። ትቢት ደግሞ ገመዱና ወደ ታች ታወርደዋለች። ስለዚህ ጫማውን ልነት አይገባኝም ቢሉ ራሴ ላይ ጫንብኛለው ለእግሩ ያልተመኘውን ለምን አወጣው ለራሱ ስለዚህ ትትና እግር የነበረውን ራሱ ታወጣለች ሌላው ደግሞ የሃይማኖትና የባህልን የእርስ በርስ ተጽዕኖንስ እንዴት ያዩታል በተለይ ደግሞ ቁርኝቱ ብዙዎች እንደውም መለየት እስኪያቅታቸው ድረስ ይሄ ነው ባህሉ ወይም ይሄኛው ነው ሃይማኖቱ ወይ ይሄ ባህላዊ ስርዓት ነው ወይም ሃይማኖታዊ ስርዓት ነው የሚለውን ነገር መለየት እስኪያቅታቸው ድረስ ሆኗል እና፣ የሚያመዝነው ምኑ ነው? እንደዚህ በጣም መቆራኘታቸው በጎጎኑ ነው የሚያመዝነው ወይስ መልካም ያልሆነው ነገሩ ነው የሚያመዝነው? ሃይማኖታዊ ባህል ሊኖር ይችላል፣ ባህላዊ ሃይማኖት ግን የተከለከለ ነው። ሃይማኖትን ሰው ባህሉ ጠባይው ማድረግ ይችላል። ኑሮው ንግግሩ፣ አለባበሱ በአጠቃላይ ሃይማኖቱ ሊሆን ይችላል። ግን ባህል ግን ሃይማኖት አይደለም። ጌታችን ኢየሱስ ክርስቶስም ወቅሷቸዋል በዚህ አይሁድን እራሱ የሰውን ወግ እየጠበቃችሁ የእግዚአብሔርን ሕግ ትጥሳላችሁ ብሎ። ሃይማኖት ማለት እግዚአብሔር ማየት ነው። ስለዚህ በዚህ በዚህ በዓል ላይ የምናስበው እግዚአብሔርን ልናይበት ነው የሚገባ። አሁን አንድ ሰው ቅዳሴ ቀርቶ ለምሳሌ ሌሊት፣ መንፈቀ ሌሊት ቅዳሴ ይቀደሳል። ከስድስት ሰዓት እስከ አስር ሰዓት ጌታችን የሱስ ክርስቶስ አስር ሰዓት ላይ ስለተጠመቀ ማለት ነው። ቅዳሴ ቀርቶ መዝፈን ጽድቅ አይደለም። ስለ እውነት ማለት ነው። አሁን የበዓል ዘፈን የሚባል አለ። የበዓል ዘፈን የሚባል የለም። እኔ የምናገረው የሃይማኖትን ስለሆነ ማለት ነው። እኔ የምናገረው የሃይማኖትን ነው። በየሚዲያው አሁን የበዓል ዘፈን ሊኖር ይችላል። እኔ ግን የሃይማኖትን ስለሆነ መጽሐፍ የሚለው ዘፈን ያጋንንት ማኅሌት ነው የሚለው መዝፈን ፈጽሞ አይቻልም። ከልክ በላይ መጠጣት ቅዱስ መቃሪዎስን ሰዎች ሰዎች መነኮሳት ተሰብስበው እንዲህ ያሉት የበዓል የበዓልን ሁለት ሁለት ሶስት ሶስት ጽዋ ወይን እንጠጣ እንዲህ ያሉት፣ ከዛ ምን በመለሳቸው ሰይጣን ከሌለ ጠጡ አላቸው የሰይጣንም የበዓልም እኮ ሰይጣን አለ አይደለም እንዴ? በሌላ ቀን ለምን ተከልከለ? ለምን የበዓል ዕለት እንጠጣለን? ስለዚህ መስከር ፈጽሞ የተከለከለ ነው። በእውነቱ ማለት እና አሁን ጎንደርም ስናይ አሁን ጭፈራ፣ ባዛር ለምሳሌ ንግድ አይፈቀድም። እውነት ለመናገር በክርስቶስ ስም ከሆነ ማለት ነው በዓሉ መሆን ያለበት የሃይማኖት ነው። አሁን እንግዲህ ነገ እኮ ሲመዘገብ እንግዲህ ዘፈኑ ሁሉ በዩኔስኮ ተመዝግቧል ተብሏል። ዘፈኑም ተመዘገበ ማለት ነው። ጭፈራውም ተመዘገበ፣ ድልቂያው ተመዘገበ፣ ሆይሆይታው ተመዘገበ እና መዝሙር ያም ባይሆን ደግሞ ሰው በሚችለው ቋንቋ አምላኩ ለምሳሌ የገጠር እናቶች መዝሙር አያውቁ ምን ግን ሚናሉ? በህይወት ግባ በህይወት የሀገራችን ታቦት በህይወት ግባ ጌትዬ እንድበላ ፈትዬ እያሉ ይህንን ያመሰግናሉ። ማለት ሰው በችሎታው ያመሰግናል። ወፎች ለምሳሌ እንደ ያሬድ ዘምሩ አይባሉ፣ በአቅማቸው ግን ፈጣሪያቸውን ያመሰግናሉ። ስለዚህ ሰው ራስን የመግዛት ቀን ነው። የትትና ቀን ነው ቅድም እንትባለው እና ይሄን ነው እንጂ ባህል ቤተ ክርስቲያን ተጠግቶ እንዲወራት አይፈቀድም። ያስጠይቃል ሁሉ ማለት ነው። ሃይማኖት ባህልን ሊቆጣጠረው ይገባል እንጂ ባህል ሃይማኖትን ሊቆጣጠረው አይገባም። በዚህ ቀን የምንቆርብበት፣ የምንታረቅበት፣ ሰላም የምናደርግበት፣ ፍቅር የምናስብበት፣ ለድሃ የምንሰጥበት ከኃጢአት ድል እንዲሁም የሚያስደንቀው እኮ የጥምቀት ዕለት ክርስቶስ ኃጢአትን ድል የነሳበቀ ነው። በዚህ ቀን እንዴት ሰው ኃጢአተኛ ይሆናል? በዚህ ቀን መደባደብ ፈጽሞ ማለት ነው። በግፊያ ምክንያት ሰው ይደባደባል። በሆታ በግርግርታ ምክንያት መደባደብ እና እንደዚህ አይነት ነገሮች ሁሉ አለባበሶች ሁሉ አሁን ትርጉም የሌላቸው የአረባውያን፣ የምዕራባውያን አለባበሶች ሁሉ መጥተው እየወረሩ ነው። ልክ የልደት እለት የገና ዛፍና የገና አባት እንደሚቀልዱብን ማለት ነው እንደሌለ ሁሉ ጣወት ነው። ያ እንግዲህ ልክ እንደዚህ ሁሉ ደግሞ አሁን ምን እየመጣ ነው? አለባበስ በሙሉ ነጭ እንለብሳለን። ጌታችን ኢየሱስ ክርስቶስ የተጠመቀ ዕለት ጨለማን አስወግዶልናል። ብርሃን ነው የተጠመቀው፣ በብርሃን ለብሶ ነው የታየው። በዚህ ያለት ማለት ነው። አብ የተገለጠበት ነው፣ ሰማይ የተከፈተበት ነው፣ መንፈስ ቅዱስ ነጭ ርግ መስሎ የተገለጠበት ነው። እና በዚህ ዕለት ሰው ሃይማኖታዊ ባህሉን የሚጠብቅበት ነው እንጂ ባህላዊ ሃይማኖት አድርጎ ሃይማኖቱን ሊያበላሽ አይገባም። እና አሁን አሁን በየቦታው ባህል ወደ ሃይማኖት ጣልቃ እየገባ ነው። እና መታየት ያለበት ሃይማኖት እና በዚህ ቀን ማስቀደስ ታቦታት። አሁን ብዙ ጊዜ ወጣቶች ከታቦት ፊት ፊት ለፊት እየሄዱ ይገረግራሉ። ታቦቱ ቶሎ እንዳይገባ ማለት ነው። አዎ በተለይ ደግሞ አሁን ብዙዎች የማያስተውሉት ነገር አለ። ያው ሃይማኖቱ የሚለው ከአብዛኛው ምዕመን የሚጠበቅ አለ። ዋናው እንግዲህ የጥምቀት በዓል ስርዓቱ ሽኝት ነው። ሸኝቱ ላይ ግን እምነቱ ምን ይላል? ሃይማኖቱ ምን ይላል? እንዲሁም ደግሞ እውነታውስ ያለው እንዴት ነው? ሰዎች በአግባቡ ይሸኛሉ ወይ? እሱስ ነገር በእውነት ማለት ነው። ብዙ ወጣት እየሰከረ ሁሉ እየመጣ ከልብ መድሸሸግ የሚያችል ስለሆነ ማለት ነው። መጥቶ ታቦቱ ያለ ሰዓት እንዳይገባ ሁሉ ይገረግራሉ ለእነሱ ባህል ስላደረጉት ማለት ነው። በበዓሉ ዕለት የሚጨፍሩት ጭፈራ እንዳይጎል ማለት ነው። ይህ ፈጽሞ የተከለከለ ነው እና ታቦቱን አክብሮ በኋላ በኋላ ካህናት እየመሩት ህዝቡ በኋላ ሆኖ እየተከተለ አክብሮ ወደ መንበሩ ሲመለስ እኛም ወደ ክብር ቦታ እንመለሳለን ማለት ነው እና ይሄ ነው ስርአቱ ማለት ነው። ባለኝ መረጃ መሰረት እንደ እርሱ አስተምህሮ ከሆነ ሃይማኖታዊ ስርአቶች በእምነቱ ዘንድ ማለት ነው ካላቸው የሃይማኖታዊ ስርዓትነት በተጨማሪ ለሌሎችን በጎ ነገሮች ጠቀሜታ አላቸው ብለው ያስባሉ እና እሱን እስኪ ቢያነሱልኝና ቢያወሩኝ ደስ ይለኛል ስርአተ ቤተ ክርስቲያን በሙሉ ለስጋም ለነፍስም ጤና ነው የሚሆኑት፣ በእውነቱ ማለት ነው። ለምሳሌ አሁን አንዱን ብናነሳ ጾም ስርዓት ነው። ማንም ክርስቲያን እንዲጾም ስርዓት አለው ማለት ነው። ጾም ግን በራሱ ምን ይሆናል? ጤና ነው በእውነቱ ማለት ነው። እንግዲህ በህክምናውም የሐኪሞችም እንደሚሉት አንድ ሰው የሚጾም ሰው ለካንሰር በሽታ የመጠቃት እድሉም ጠባብ ነው ይላሉ፣ ሀኪሞችም ራሳቸው ማለት ነው። ከምግብ የተወሰነ ሰዓት እየቆየ የሚበላ ሰው እነሱ ለመንፈሳዊነት አይደለም ያሉት ማለት ነው። በራሱ ሳይንሳዊ የሆነውን ነገር ነው። ግን ጾም ፈውስ ነው፣ ጤንነትን ይሰጣል። ሌላው ቀርቶ ሰው አይምሮ አሁን ተማሪዎች ነቅተው እንዲያጠኑ ጾም ያስፈልጋቸዋል። እንዲሁም የሚባለው ሆድ መርከብ ነው ይላል ዮሐንስ አፈወርቅ። ለምሳሌ መርከብን ያለ ልክ ብትጭናት ምን ትሆናለች? መስጠሟ ነው፣ ያለ ልክ በመሸመከሟ ምክንያት ማለት ነው። ሆዱ ሰው ሆዱ ያለ ልክ በሞላ መጠን አይምሮ ይዘጋል። የተሳለ ጭንቅላት አይኖረውም ማለት ነው። ነገሮችን ፈጥኖ መረዳት ቢመክሩበትም፣ አይገባውም ቢመክሩትም አይገባውም ማለት ነው። እንደውም የሚያስደንቀው ሰው የመርሳት ችግር አለበት አይደል? መፍትሄውንም የመርሳት ችግር ነው የሚኖረው እንደውም አንድ አባት ሄዶ ለአንድ አባት ሄዶ አንድ ሰው ሄዶ የመርሳት ችግር አለብኝ ምን ላርግ? ሲላቸው መፍትሄውን ብነግር ትረሳዋለህ፣ ብለው ነግረውታል ማለት ነው። ስለዚህ ምንድን ነው ሰው የማስታወስ ችሎታው የሚጨምረው ከምግብ ሲቀንስ ነው ማለት ነው። እንዲሁም ቅዱስ ጎርጎሮስ የሚባለው ሰው ሲተኛ ብዙ ጊዜ የምግብ እንሽርሽሪት ይካሄዳል ይላል። እንግዲህ ሰው ሲተኛ የምግብ እንሽርሽሪት ይካሄዳል። ሰው በሚተኛ ጊዜ ጨጓራው ምግቡን ይፈጫዋል ማለት ነው። ስለዚህ ጨጓራው ምግቡን ሲፈጭ፣ ሰውየው መንቃት አይችልም። ሰው አምሽቶ ሲበላ ቶሎ መንቃት የማይችልበት ምክንያት ለምንድን ነው? ምን ይሆናል? አይ ተመልከት። ህዋሳቱ፣ ወይም አይምሮ ምግቡን መፍጨት አንድ ስራ ይሆንበታል፣ ሰውየውን ማንቃት አንድ ስራ ይሆንበታል። ስለዚህ ሰውየው መንቃት አይችልም ማለት ነው። ሰው እንቅልፋም ከሆነ ደግሞ ሰሎሞንም ይላል የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል። ሰው ድሃ ይሆናል ማለት ነው። በአግባቡ ተግቶ መስራት አይቻለውም ማለት ነው። ሰው የእግዚአብሔር መሆን ሲጀምር ምንድነው የሚሆነው? ፍጥረትን ሁሉ ነው መውደድ የሚጀምረው። ማለት ሰው ሰውን ፍቅር ያድጋል። መጀመሪያ ማንን ይወዳል? ሰው ራሱ ራስ ወዳድነት ስን ራስን መውደድ ወይም ሰልፊሽ የሚባለውን አይደለም እያልኩ ያለው አለም የሚለውን አይደለም አሁን በዚህ በዚህ አለም ላይ የእኔ ከዚህ እይታ የተገለበጠ ነው ሰው በዚህ አሁን በዚህ ዘመን ራስ ወዳድ ነዋል ይባላል አለ እኔ ግን ራሱን ይጠላል ነው የምለው ሰው ራሱን ወደደ የሚለው ምለው እኔ ራሱን የሚጠቅም ስራ ሲሰራ ነው ራሱን የሚያጠፋ ሰው ሰው ምንድን ነው ራሱን የሚጠላ ሰው ነው ሰው ይሄ ሰው ማለት ስለዚህ ራስህን ከወደድክ ለራስ የሚጠቅምህን ነገር ማድረግ አለብህ ማለት ነው ሰው ራሱን አይወድም ስለዚህ ራሱን ይወዳል ከዚያ ቤተሰቡን ይወዳል ማንም ቤተሰቡን ቢጠላ ነፍሰ ገዳይ ነው ይላል ቅዱስ ጳውሎስ። ከዚያ ምን ይሆናል ማለት ነው? ሰውን ሁሉ ይወዳል። ከዚያ ማንን ይወዳል? እንስሳትን ይወዳል ማለት ነው። አራዊትን ይወዳል። አሁን አቡነ ገብረ መንፈስ ቅዱስ፣ ከዚያ መሬትን ይወዳል። ሰው አቡነ ገብረ መንፈስ ቅዱስ ሲቆሙ የቆሙበት ቦታ ላይ ዝናብ አይጥልም፣ መላይት ስለሚጋርዷቸው ማለት ነው። ከዚያ መሬትን በኃጢአት ያስጠማዋት ብለው ሸሻ ብለው ይቆሙላታል። ከዚያ ያቺ መሬት በተራዋ ትጠጣለች። ለመሬት ያዝናሉ ሰዎች ማለት ነው። ከፍጥረታት ሁሉ መስማማትን ይሰጣል ማለት ነው። እና ቤተ ክርስቲያን የምታዘው ስርዓት ሁሉ ከፍጥረት ጋር ሁሉ የሚያስማማ ነው። እና ከፍጥረታዊ ጋር መስተጋብርን ሁሉ የሚያመጣው ስርዓትን መጠበቅ ነው። አሁን ሰው ሰው ሲጾም አሁን ምንድን ነው የሚሆነው? ሰውነቱ በአግባቡ ያለ መጠን ለምሳሌ ከፍተኛ የስብ ክምችት አይኖርበትም። ሰው ያለ መጠን ካልበላ ማለት ነው። እና አሁን ለምሳሌ ሰው መጾም ባለበት ሰዓት ይጾማል መብላት ባለበት ሰዓት ይበላል። ነገር ግን መጾም ባለበት ጭምር ሁሉ የሚበላ ከሆነ መብላት ባለበት ጊዜ ይታገዳል ማለት ነው። ለምሳሌ ሰው ምንድን ነው የሚሆነው? አሁን ሰዎች ጾሙ ሲባሉ ቢላሉ። ይላሉ ከዚያ በኋላ ለኮሌስትሮል እየተጋለጠው አይደለም። ብዙ ሰው የሚሮጣው ኮሌስትሮልም ለማጥፋት ጭምር ነው የሚሮጣው። ጧት ጧት ሁሉ ይሮጣል ሰው ተነስቶ ማለት ነው። አሁን ቤክ ስለዚህ ምንድን ነው ጧት ጧት ስገዱ ብላ ነበር ቤተክርስቲያን ቢሰግድ ኑሮ ያን ያህል ያንን በሰውነቱ ያለውን የስብ ክምችት ለማቃጠል መከራውን አያይም ነበር ማለት ነው። አንድ ክርስቲያን በቀን 41 ስግደት እንዲሰግድ ታዟል፣ ለምሳሌ ማለት ነው። ይህን 41 ስግደት 12 አሁነ ሰማያትና 41 ይሰግዳል። ማንኛውም ሰው በዓል ካልሆነ ማለት ነው፣ 365 ቀን ይህንን ሲጸልይ ምን ያገኛል? ይሄ ሰው ማለት ነው። ይህንን በሚያደርግበት ሲሰግድ ጊዜ ከፍተኛ የስብ ክምችት አይኖርበትም ማለት ነው። ስለዚህ በስተርጅና ሰውየው ጎብጦ አርጅቶ፣ በዚህ ሆዱ ገፍቶ መከራውን ያለ ጊዜው ውጣ ወረድ ስፖርት በመስራት አይሰቃይም ነበር። በተመጠነ በተመጠነ ጊዜ ምን ቢያደርግ ኑሮ ማለት ነው ቢጾም ኑሮ ማለት ነው። እና ጾም ከዚህ ሁሉ ነገር የሚጠብቀን ነው። እና መብላት ባለብን ሰዓት ብንበላ ለሌሎቹ በሽታዎች ሁሉ ከመጋለጥ እንድናለን ማለት ነው። እና መጨረሻ ላይ መብላት እየፈለጉ ለምሳሌ አሁን ሰው ስጋ አትብላ ይባላል። ይህንን አትብላ ይባላል። ተዘግቶ የማይፈልገውን የድሃ ምግብ መጨረሻ ላይ ይበላል ማለት ነው። የማይገባውን በመብላቱ በጾም ጊዜ ስጋ በመብላቱ በፍስክ ጊዜ ስጋ እንዳይበላ ይዘጋል ማለት ነው እና ከበሽታ የሚከላከለን ሁሉ ጾም፣ ገደብ መኖር አለበት የሚልም እይታ አሉት። ገደብ ያለው ደስ